አደራህን ወዳጄ በላው ረዝሞብህ እንዳታማረብ፣ አሊያም ፈረጃው ርቆ ተስፋ እንዳትቆርጥ። እንደነዛ ሰዎች አትሆን። ከአላህ የሚወዱትን የሚፈልጉትን ሲያገኙ የሚደሰቱ የማያስደሰታቸው ደግሞ ሲመጣ በአላህ ላይ እንደሚያማርሩት አትሁን። ታውቃለህ፣ ዱንያ ላይ የሚሆነው ነገር በሙሉ በአላህ ፍላጎትና በአላህ ውሳኔ ነው። እኛ ማናውቀው በውስጡ ብዙ ምስጢሮች ብዙ መልካም ነገሮች ይኖራል። ዱንያ የፈተና ሀገር ናት፣ ሁላችንም እናውቃለን

አላህ በዛ ነገር ውስጥ ብዙ መልካምን ያደርጋል። ስለዚህ በአላህ ተባረከ ወተዓላ ላይ ተማመኑ። በሱ ሙሉ እምነት ይኖረ አላህ ተባረከ ወተዓላ በሸሩ ውስጥ መልካም ነገር ያመጣልሃል። ስንቶቻችንን ምንም ነገር ሳይኖረን እኔ እንዲህ አደርግ ነበር እንዲህ አደርግ ነበር ብለን የአላህ ስጠን፣ ስጠን፣ ስጠን ብለን ከሰጠን በኋላ ዞር ያልነው ዋስተግንላህ። አላህ ከእናንተ የተበቃቃ ነው። ግን አንተ ሁለት አቢስን

ከእናንተ ምንም አይፈልግም፣ ግን እናንተ ውለታዊ ዞች ናችሁ ብን አላህ ይናገርን። የዱኒያ መከራዎች ተፈራርቀው ቢያደክሙ ምንም ነገር መስሎ አይሰማ፣ አትዘን። ምናልባት አላህ ሱብሓነሁ ወተዓላ እጅህን ወደ ላይ አንስተ እንድትጠራውና ያንተን ድምፅ መስፋት ፈልጎ ሊሆን ይችላል። ለምንስ ሀሳብህን ታረዝማለ? አላህ ጋር ሱብሓነሁ ወተዓላ ሁሉም ነገር ተጽፎ አልቆ ሆኖ እያለ አንድን መርከብ ባህር ላይ ሲሄድ ማየትህ ኖርማል የሆነ ነገር ነው። ላኪን የሆነ ውሃ ደግሞ መርከብ ላይ ከገባ ደግሞ ያ ደግሞ ችግር ነው። አንተ በዱኒያ ልብ ላይ ሁን እንጂ ዱኒያን በልብህ ላይ ማድረግ የለበህም። እንደው አንድ ቀን እንኳን ላጣው እችላለሁ ብለህ ያላሰብከውን ነገር ልታጣ ትችላለህ። ላኪን አላህ ደግሞ አንድም ቀን አገኘዋለሁ ብለህ የማታስበውን ነገር ሊሰጥ ይችላል። አንድ ሕይወት ሞትን ጠየቀችው ይባላል። ለምንድን ነው ሰዎች እኔን የሚወዱኝ አንተን ደግሞ የሚጠሉ? ብላ ጠየቀችው። ሞትም ደግሞ ምን ይላታል? አንቺ ቆንጆ የሆንሽ ውሸት ስትሆኚ እኔ ደግሞ በጣም መራራ የሆንኩኝ እውነት ነኝ ብሎ ነበር የመለሰላት። ዱዓን አላህ የሰጠው ሰው መሰጠትን አይከለከልም።

ላስደስታችሁ መተከዝን አታብዙ። ተካዥ ሆይ፣ ትካዚህን ሁሉ ለአላህ ብትተወው ከትካዚ ባረፍክ ነበር ዋልህ የማስተናበርን ስልት መለኮታዊ ኃይል እንጂ ባሪያ አይቻለውም። ሁሉም ነገር ለኸይር ነው። አላህ ስብሀኑ ተዓላ ያሰበልን ነገር ስላለነው ይህንን ሁሉ ነገር እያደረሰብን ያለው ይሄ የሚደርስብን ነገር እኛ መጥፎ ብለን ያሰብነው ነገር ለእኛ ጥሩ ሊሆን ይችላል፣ አይታወቅም። የሚደርስብንን ነገር በሙሉ ግን ወደ አላህ ስብሀኑ ተዓላ ብቻ ነው ማስጠጋት ያለብን እሱም ብቻ መጠየቅን ያለብን ወደ እሱም ማልቀስን ያለብን። ስለዚህ ከአላህ ህዝነት ተስፋት ትቁረጡ። ሁልጊዜም እጃችሁን ወደ እሱ ዘርጉና የምትፈልጉትን ነገር ጠይቁት፣ አላህ አይከለክላችሁም። ቪዲዮ አላለቀም። ነገር ግን ሁልጊዜም እንደዚህ አይነት ቪዲዮዎችን እንድንሰራላችሁ ከፈለጋችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ቪዲዮንም ላይክ በማድረግ ብዙ ሰዎች ጋር እንዲደርስ አድርጉ። ወደ ቪዲዮችን እንመለስ። ብዙ ልባችንን የሚሰብረን ጉዳይ ይፈጠራል። ያን ጉዳይ ግን ወደ አላህ በተጠጋን ቁጥር እነማ አሽኩ በፊ ወሑዝኒ ኢለላህ ሲሉ ነቢዩላህ ያዕቁብ ዓለይህ ሰላም ሐዘኔን መከራዬን፣ ትካዜን አቤት እምለው አላህ ጋነው፣ አሉ። አላህ ስብሃነሁ ወተዓላ ያ የጠፋ ልጃቸውን ሞቷል የተባሉትን ልጃቸውን እንዴት አይነት ተኩላ ናት ልብሱን ትታ እሱን የምትበላ? ልብሱ ምንም ነገር አልተነካም። በደም ነክረውን ያመጡ ተለውሶን የመጣው እንዴት አይነት አዋቂ ተኩላነች ብለው ያሉት ነው። አላህ ላይ ተስፋ አልቆረጡም። ያ ሁሉ ጊዜ ባደ 30 ስንን አይደለ ከ30 ዓመት በኋላ ንጉስ እንግዲህ ንግስናውን መሪነቱን ይዘው ከዛ በኋላ ደግሞ እንዴት አላህ እንደጠገናቸው ልባቸው እናያለን። አላህን ያገኘ ሁሉን አግኝቷል። አላህን ያጣ ሁሉን አጧል። እዚህ ሁሉም ፊራር ስናስብ አላህን ለማግኘት የሚደረግ ሩጫ ነው ማለት ነው ሽሽቱ

እቺ ትንፋሻችን እያለች ተሰጥቶናል እሱም ተጠቅመን ኢንሻአላህ ወደ አላህ ሸሽተን አላህ Subhanahu Wa Ta'ala የሚወደው ባሪያ ለመሆን እንጣር ለማለት ነው። ትናንት ባዶ ነበር፣ ዛሬ ኪስን ይሞለዋል። ሶስት ነገር መምጫቸው አይታወቅም ይባላል። እንግዶች ሶስት ነገር ቀደር ይታወቃል፣ አላህ ነው የሚያውቀው። ሞት ይታወቃል፣ ርዝቅ ሶስት መቼ እንደሚመጡ አይታወቅም። የሆነ ሰዓት ይመጣል። ትላንት ባዶ ነበር፣ ዛሬ ኪስን ይሞላዋል። የለም አላጋጠመን፣ ቤታችን ጭንቅ ብሎ ባልታሰበ ሰዓት አላህ አላመጣም። የሰው ልጅ ያው ይክዳል እንጂ ያማራል እንጂ፣ አላህ እኮ ወላጅ ለልጁ ከሚያዝ ነው በላይ እኮ አዛኝ። ከሸይጣንና ከነፍስያ ጠላት አምልጦ አላህ ዘንድ ሄዶ ያለቀሰን ሰው እሱ በር ላይ የተደፋን ሰው እንዴት አሳልፎ ይሰጠዋል? አላህ አላህ እኮ ያግዘዋል፣ ያንን ባሪያ ያስጠጋዋል፣ ከለላ ይሆነዋል፣ ይመክትለታል። እሺ በዚህ አይነት እይታ ነው ማየት ያለብን። ወንጀል በመስራት ውስጥ የሚኖር ስብራት ጥገናው በጣም ጠንካራ ነው የሚሆነው ያባንነዋል ነው ሰው ይመልሰዋል። ወደ አላህ ተመልሶ እዛ ወጥመድ ውስጥ እንዳይወድቅ ያደርገዋል። ጀግናው ሀሊ ሚስት አገባና ፈታት በኋላ ምን ቢለው ሁለት ችግር አለባት። አ አናደኝም አበሳጭተኝም አታውቅም። በጣም ተመቸች። ብታበሳጨው ተናዶ ችሎ መኖርን መታገስና የፈለገው እሱ

ሰላታቸውን አጨረዙና ውረዱ በሏቸው ውረዱ አሉ። ወረዱ ወረዱ ተወረዱ በኋላ በሎ የከደነበት ስጡና አሰናብ ይሄ አላህን የማያቅሰው ነው። የከደነ ያለው መስጂዱን ታሞ የማያቅሰው አላህን አያቀውም። ይቅርብኝ፣ እንዲያውም እሱ የከደነውን አፍርሱ እንደገና ይከደን። ኦኬ ያን ያህል አማር አንዲት ልጅ ሊያገባ ያገባ ፈልጎ በሁሉ ነገር ወዳያትና አማት አማት ያውቃላ አያማትም ሲሉት፣ አይቀርብኛልም አለ። ታላቁ ኢማሙ አሕመድ ደግሞ እንደዚህ ሚኒስትር ሊያገቡ ልጅቷ ቆንጆ ነበረችና እህቷ ና ግቡ ቢሏቸው እህቷ ችግር አለባት እሷ ትሻለኛለች አሉ። ደነኛት ያችን አገቡ። ምነው አቅመ ደካማ ህመምተኛ ጋራ መኖር የምትደጋግፈ መኖር የሚያገኘውን አጀር ፍለጋ እኮ ነው። አላህ ስብሀኑ ተዓላ ሁል ጊዜም እሱን ከሚያስታውሱት ችግር መከራ እንግልት ሲደርስባቸው ሁልጊዜም ወደ እሱ ከሚሮጡት ሰዎች መካከል ያድርገን። ሌሎች አማራጮችን ከማየት ይልቅ ሁልጊዜም ፊታችንን ወደ አላህ የምናዞር ባሮች ያድርገን። አላህ ስብሀኑ ተዓላ በሰማነው የምንጠቅም ሰዎች ያድርገን። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች እህት ወንድሞቻችሁ እንዲዳረስ ላይክ እንዲሁም ሼር በማድረግ የአጅሮ ተካፋይ መሆን ትችላላችሁ። ለቻናላችን አዲስ የሆናችሁ ወይም ደግሞ እስከዛሬ ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። የቴሌግራም ቻናል ሊንካችን ዲስክሪፕሽን ላይ እንዲሁም ስክሪኑ ላይ ያለላችሁ ገብታችሁ ፎሎ አድርጉ።